ሰባት ቀን የምንሰራው ስራ ወይ ህይወታችንን ያፈርሳል ወይ ህይወታችንን ይሰራል። ምሰሶዎቹ በትክክል የቆሙለት ቤት እንደማይፈርሰው ሰባቱን ዕለታት እንዴት መጠቀም እንደሚችል የሚያውቅ ሰው የጸና ቤት ይኖረዋል። የልብ ቤት፣ የአእምሮ ቤት፣ የስጋ ቤት፣ የነፍስ ቤት ይኖረዋል ማለት ነው። ስለዚህ ዕለታትን ከመጠቀሙ እንኳንኛ እግዚአብሔር ራሱ ቀን ተጠቅሞ ነው ስራ የሰራ። ቀንን የማይጠቀም ሰው ምንም ማድረግ አይችልም። እግዚአብሔር ስድስት ቀን ነው ይህን ዓለም የፈጠረው። አይገርማችሁ በስድስት ቀን ዓለምን ፈጠረ። ምን ማለቱ ይመስላችኋል? ኋላ ያን ስድስት ቀን ደግሞ ለእኛ ሰጠን? የሰጠኋችሁ ስድስት ቀን እኔ ዓለምን የፈጠርኩበት ነው። እናንተ የምትቀልዱበት እሁድ አራት ባህርያት የተፈጠሩበት ነው። መሬት፣ ውሃ፣ ነፋስ፣ እሳት አራቱ ባህርያት ሰባት መላይክ ሰባት ሰማያት መላይክ ብርሃን ስምንት ፍጥረታትን ያከናወንኩበት ቀን ነው። እናንተ የምትቀልዱበት ሰኞ ይሄን የምታዩትን ጠፈር የዘረጋውበት ቀን ነው። እናንተ የምትቀልዱበት ማክሰኞ በምድር ላይ ያሉ ዕፅዋትን ሁሉ የፈጠርኩበት ቀን ነው። እናንተ እንደዋዛ የምትገፉት ረቡዕ በዚህ ዓለም የሚያሸበርቁ ፀሐይ፣ ጨረቃ፣ ከዋክብትን ያበራሁበት ቀን ነው። እናንተ በስንፍና የምትሸኙት ሐሙስ በባሕር ውስጥ ያሉ አዞ፣ ጉማሬ፣ ሌሎችን ማሳንበሬዎችን፣ በክንፍ የሚበሩትን፣ በእግራቸው የሚሽከረከሩትን፣ በክንፋቸው የሚበሩትን ሁሉ ያስገኘሁበት ቀን ነው። እናንተ በዋዛ በፈዛዛ የምታሳልፉት ዓርብ በአርአያዬ በአምሳሌ ሰውን የፈጠርኩበት ቀን ማለቱ ነበረ። ሰኞ፣ ማክሰኞ፣ ረቡዕ እንደዋዛ ሲያልፍ እነዚህ ትዝ ብሏቸው ቃል እነዚህ ሁሉ ዓለማት ሀያ ዓለም ነው ያለው። አሁን እኛ ከሀያው ዓለማት የምንኖረው በአንዷ በዳረ ቦቷ በጫፏ በዚች ምድር እዚያን የፈጠረው ሀያ ዓለም ከሀያኛው በዚች ዓለም የምናየው ነገር ሁሉ እንኳ ተመርምሮ አይዘለቅም። ሕሊና ራሱ ይደክማል ቢያስብ እንኳንስ ሌላውን ያንን ሰው ተፈጥሮ እንኳን ብታዩት ሊገባና አይችልም። እንደዚህ ያሉ ድንቅ ነገሮች የተደረጉት በስድስት ቀን። የጊዜን ጥቅም አያችሁት? በሰባተኛው ቀን እግዚአብሔር አረፈ። ምን ማለት ይመስላችኋል? እግዚአብሔር ስድስት ቀን ሰራና አረፈ። ስራችሁ ብዙ ይሁን፣ እረፍታችሁ ጥቂት ይሁን ማለቱ ነበር። በቁሙ ነው። ወርቅ አለው፣ መንፈሳዊ ትርጉም አለው። ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆነ ታውቃላችሁ? ምንድን ነው? ጊዜ። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ምቹ ጊዜ ለብቻቸው ይሰጣቸው ነበር። ለቤተሰብ ጊዜ ሊኖር ሰው፣ ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራችሁ ይገባል። ጊዜ፣ እዚያ ውስጥ ጊዜ ከሌላችሁ እንደ ነፍሰ ገዳይ ናቸው። ለቤተሰብ ጊዜ የሌለው ሰው ለእናቱ ጊዜ የሌለው ለአባቱ ጊዜ የሌለው ለዘመዶቹ ጊዜ የሌለው፣ አሁን እኮ ጊዜ የለም። ለማንም ጊዜ አይሰጥም ሰው። ውላችሁም ገብታችሁ እንደ ዝንጀሮ ስልክ ስልካችሁ ሊሳጭ ቁጭ ዝንጀሮ ነው። በቆሎ ይዝና አንዳንድ በቆሎ ይዞ ያንቡ ይችላል፣ ያንቡ ይችላል። ግጦ ሲጨርስ በቃ እንደዚህ ጊዜ። ክርስቶስ እንዴት ለቤተሰቦቹ ጊዜ እንደሚሰጥ ተመልክቱት። የማቴዎስ ወንጌል ምዕራፍ አስራ ሦስት ላይ ህዝቡን ሁሉ አብልቶ ሸኙ። አብልቶ ከሸኘ በኋላ የራሱ ቤተሰቦች ደግሞ አሉት። እነማን ናቸው? ሐዋርያት። እነሱን ከሸኘ ከኋላ ቤት ገብቶ ደግሞ ለነሱ ጊዜ ሰጣቸው። ተርጉምልን የቅድሙን አሉት። ተርጉምላቸው። ዘሩ እንዲህ ነው። በመንገድ ላይ የወደቀው እንደዚህ ነው። ቶሎ የደረቀው ዘር ይሄ ነው። ፈጥነው የሚሰሙ ናቸው ይሄ በመንገድ ላይ የወደቀው ዘር እና ወፍ የለቀሙ ደግሞ ቃለ እግዚአብሔር እየሰማ ወዲያው የሚረሳው ነው። ይሄ ወዲያው በቅሎ ወዲያው ደግሞ የደረቀው ይሄ ወዲያው ሰምቶ በስሜት የሚጠፋው ነው። በቅሎ እሾህ ያሰረው ደግሞ እሾህ አንቆ ያስቀረው ዘር ደግሞ ሰምቶ ጽድቅ ሰራለው ስል የሀብት ፍቅርና የዓለም ፍቅር ያሰረው ሰው ነው። በመልካም ዘር ላይ መሬት ላይ የወደቀው ደግሞ ይሄ በመልካም ልብ ላይ የወደቀው ቃል እግዚአብሔር ነው አለና ለቤተሰቦቹ ጊዜ ሰጣቸው። ክርስቶስ ለአምስት ሺህ ህዝብም ጊዜ ሰጠ። ለቤተሰቦችም ጊዜ ሰጠ። ስራ ይበዛብኛል ስብሰባውዬ ነው የሚባል ያ ይሰራ። ክርስቶስም ስብሰባ ውሎ ለቤተሰቦቹ ጊዜ ይሰጥ ነበር። ብቻቸውን ማውራት ለሚፈልጉ ጊዜ ይሰጣቸው ነበረ። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ አራት ላይ ያችሁ ውሃ ቀጂ ሴት ጊዜ ያስፈልጋት ነበር። ጌታ ምንድን ያደርጋል? ጊዜ ሰጣል። ለዚያው ምቹ ጊዜ ከሰው መሃል ብታወራ የምታፍርበት ገመና ስለነበራት በስልት ሐዋርያት በራባቸው ሰዓት እሷም ደግሞ ውሃ ለመቅዳት በምትመጣበት ሰዓት ሐዋርያትን ሂዱና ምሳ ገዝታችሁ ከተማ ነው አሉ። እሷ ደግሞ የምትመጣው ስታገባ ቶሎ ቶሎ ስለሚሞትባት ይቺ ነፍሰ ገዳይ እየተባለች ሴቶች ውሃ ሲቀዱ ስለሚሰድቧት፣ በእስራኤል ውሃ አቀዳዱ እንደኛ ስለሆነ ሴቶች ሁሉ ውሃ ቀርተው ቤታቸው ቁጭ ሲሉ በቀትር እሷ ልትቀዳ ሄደች። በምቹ ሰዓት ክርስቶስ ጊዜ ሰጥታት በቀትር ሰዓት ወጓን ሁሉ አዳመጣት። በደምብ አድርጎን ያዳመጣት እንዲሁ ይቅርብ። እናንተ አሁን በቀትር ሰዓት ፀሐይ መታችሁ እንኳን ክርስቶስ ያህል አምላክ እንዲሁ ትልቅ ሰው ሆኖ ጥሩ ታዳምጣላችሁ። ጌታ ምቹ ጊዜ ሰጥቶ አዳመጣት። ስለዚህ ጊዜ ሰለሰጠ፣ በሞቴ ልንገራችሁ፣ በአለም እየተመቻችሁ ከምትኖሩ እግዚአብሔር ቤት እያለቀሳችሁ ነው እያለቀሳችሁ እየተቸገራችሁ እየተናቃችሁ በመከራ ላይ መከራ ላይ እየተደረበባችሁ ኑሩ። መጨረሻ ላይ የእግዚአብሔር ዝቅታ መጨረሻው ከፍታ ነው። ለምን በእግዚአብሔር ቤት ብዋረድ ይሻለኛል፣ እንዲሁ ብሞት ይሻለኛል፣ ብጣል ይሻለኛል። እግዚአብሔር ቤት ግድ ውስጥ የተጣለ ሰው ምንጊዜም ከብሮ ነው። ልንገራችሁ፣ እግዚአብሔር ቤት ውስጥ ውሃ ይጣላል፣ ምን ተብሎ ይከበራል? ጸበል በሉ እንጂ በእግዚአብሔር ቤት ውስጥ አፈር አለ። ምን ይሆናል? ነገር እንጂ ከእግዚአብሔር ቤት ውስጥ እንጨት ገብቶ ተባርቆ ምን ይሆናል? ታቦት አይሆንም እንዴ? መስቀል ይገባል። ከእግዚአብሔር ቤት ውስጥ ገብቶ ከብሮ የማይወጣ የለም። ድንግል ማርያም የሶስት ዓመት ልጅ ናት አይደል? መቅደስ ገባች። ምን ሆና ነው የወጣቸው? የአምላክናት አይደል እንዴ? የአምላክናት። እግዚአብሔር ቤት ውስጥ አንሶ የገባ ሰው ተልቆ ነው የሚወጣ። አሳጥማጆች ገቡ አይደለም እንዴ እግዚአብሔር ቤት ውስጥ? ምን ሆነው ነው የወጡት ሐዋርያት ሆኖ ነው ይወጣ የዓለም ብርሃን ነው ያላቸው ጌታ እናንተ ለዓለም ብርሃን ሆናችሁ ነው ያላቸው። እግዚአብሔር ቤት ውስጥ ይገብ አምስት እንጀራ ገባ ስንት እንጀራ ሆነ አምስት ሺህ ሰው አጥግቦ ስንት ቅርጫት ሆነ አስራ ሁለት ቅርጫት ወደ እግዚአብሔር ቤት አንሰ ትገባለህ ከፍ ብለህ ትወጣለህ። ከእግዚአብሔር ቤት እንደዚህ ነው እና ከእግዚአብሔር ቤት ማነስን አትጥሉት ክርስቲያን ስለሆናችሁ የሚደርስባችሁ ነገር ሁሉ ሽልማት ነው እንደሱ ነው መሆን ያለበት